የአንቲኬቴራ መንፈስ ጥንታዊው ኮምፒውተር ከ2000 ዓመት በፊት ስለ ቀደመው ዓለም የነበረን ግንዛቤ ሙሉ ለሙሉ እንዲለወጥ ያደረገው ክስተት የተፈጠረው በ1901 በአንድ ጭጋጋማ ማለዳ የተደረገ አንድ ቅኝትና ግኝት ነበር። አንቲኬቴራ በተሰኘችው የግሪክ ደሴት በተደረገ በዚህ የባህር ውስጥ አሰሳ በተደጋጋሚ አስደናቂ የሰው ልጅ የእደ ጥበብ ውጤቶችና ፈጠራዎች፣ የከበሩ ማዕድናትና ጌጣጌጦች ማግኘት የተለመደ ነው። በዚህ ታሪካዊ ማለዳ ከተገኙት ቅርሶች ውስጥ የተለያዩ የሀውልት ስብርባሪዎችና ጌጣጌጦች ቢበዙም በእንጨትና መዳ የተሰራ መጠኑም የአንድ ጫማ መያዣ ካርቶን ያህል የሆነ መብራት መሳይቃ ይጠቀሳል። ይህ መብራት መሳይቃ እንደ ሌሎቹ ግኝቶች ሁሉ አቴንስ በሚገኘው ብሔራዊ የአርኪኦሎጂ ሙዚየም ውስጥ እንዲቀመጥ ተደርጎም ነበር ድንገት በአንድ ብልህ አርኪኦሎጂስት የዚህ አስደናቂ ቆስ ሚስጥር እስኪገለጥና እውነቱ እስኪወጣ አስደናቂው ማሽን የዚህ ጥንታዊ ቅርስ መገኘትን ተከትሎ በኤክስሬይ እና ሲቲ ስካን የታገዘ ሰፊ ጥናት መደረግ ጀመረ። ምስጋና ለአርኪኦሎጂስቱ ይህን እና ዝገት በበላው መብራት መሳይ እቃ ውስጥ የታየው ነገር እጅግ አስገራሚ ነበር። ይህ በረቀቀ መንገድ የተገነባ እርስ በእርስ በተቆላለፉ ከ37 በላይ የመዳብ ጥርሶች የተሰራ ረቂቅ ማሽን ለዓለማችን አዲስ መገለጥን ያሳየ ነበር። ይህ መሰል የረቀቀ የአንዳንድ ጥርሶቹ ስፋት ከአንድ ሚሊሜትር በታች የሆነ ጥንታ ታቢ ማሽን እስካሁን መሰሉ እንኳን ስለመታየቱ ወይም አለ ተብሎ አለመመዝገቡ ግኝቱን ይበልጥ ውድ አርጎታል። ይህ ድንቅ ግኝት ምን ይሁን የሚለውን ለመመለስ አንቱታን ያተረፉ የዘርፉ ሳይንቲስቶች ጥናት ማድረጋቸውን ቀጠሉ። እናም በመጨረሻ ይህ ማሽን የምድራችን የመጀመሪያ ኮምፒውተር ተብሎ ሊጠራ ይገባል ሲሉ መግለጫ ሰጡ። ከማሽኑ የአሰራር መርቀቅ ከሺህ ዓመታት በፊት ለነበሩ የግሪክ ሳይንቲስቶች ይሰጥ የነበረው ግልጋሎት ኮምፒውተር ለመባል እንዳበቃው የሚናገሩት ባለሙያዎቹ በማሽ ማሽኑ የፀሐይን የጨረቃንና በወቅቱ የታወቁ አምስት ያህል ፕላኔቶችን እንቅስቃሴ መከታተል፣ የፀሐይና የጨረቃ ግርዶሽን ከዓመታት አስቀድሞ ማወቅ፣ ጥንታዊውን የኦሎምፒክ ጨዋታዎች የጊዜ ሁኔታ ማስላት፣ የኮከቦችን ህብር ኮንስታሌሽን መግለጥና ለዞዲያክና አስትሮሎጂ ጥቅም ማዋል፣ ይህን ማሽን በመጠቀም ብቻ የሚገኙ አገልግሎቶች ነበሩ። ማሽኑን ቀረብ ብሎ የማጥናት እድሉ የነበራቸው ባለሙያዎች ማሽኑን ሲገልጹት ዩኒቨርሳችንን በአንድ ሳጥን ውስጥ እንደማየት፣ ሰማያቱንም ከነግሳንግሱ መሬት እንደማውረድ የቀለለ ማሽን ይሉታል። ይህ ጥበበኛ ማን ነው? ከሺህ ዘመን አስቀድሞ እነዚህን ውስብስብና ዛሬ ድረስ የተራቀቁ መርጃ መሳሪያዎች የሚያስፈልጉትን ሳይንስ መተንተን የሚያስችል መሳሪያ የፈጠረው ማን ነው የሚለው ጥያቄ መነሳቱ አይቀርም። ለዘመኑ ከነበረው ቅርበት በግሪክ የሂሳብና የፍልስፍና ባህል ካሳደረው ትልቅ አስተዋጽኦ በመነሳት ከአርኬሜዲስ ደቀ መዝሙሮች አንዱ ይህን መሳሪያ እውን ሊያደርግ እንደቻለ ይገመታል። በዘመኑ ወይም ሄለንቲስቲክ ተብሎ በሚጠራው በግሪክ የጥበብና ፍልስፍና ዘመን እውን የሆነው ይህ ማሽን የዘመኑ ሰዎች ስለ ጠፈር ከመመራመር አልፈው ራሱ ጠፈርን በእጅ እስከመጨበጥ የደረሱ እንደነበሩ ያሳያል። ከክርስቶስ ልደት በፊት በ60 ዓመተ ዓለም በባህር ጉዞ ላይ ከነበረች መርከብ ጋር አብሮ የሰመጠው ከሁለት ሺህ ዓመት በላይ በአንቲ ኬቴራ ባህር ወለል ላይ በጸጥታ ተኝቶ የተገኘው ይህ ማሽን እንዴት አምሳያ ሳይኖረው ቀረ የሚለው የብዙዎቹ ጥያቄ ነው። እንደ እውነቱ ከሆነ የሮማን ኢምፓየር መነሳት፣ ክላሲክ የተባለ የሚጠራው ስልጣኔ ማሽቆልቆል፣ ዛሬ ብንሰማቸው አጃኢቭ ስለሚያስብሉ እውቀቶች መጥፋት ምክንያት ሆኗል። የአንቲ ኬንቴራ ማሽን ዛሬ ላይ በእጃችን ሆኖ ስላለፈው ድንቅ ዘመን ቢመሰክርም ጊዜ ታላላቅ እውቀቶችን ጭምር ከሰው ልጅ አይምሮ መሰውር እንደሚችል ያሳየበት ነው ማለት ይቻላል። የአንቲ ኬንቴራ ማሽን በግሪክ በሚገኝና ደህንነቱ በተጠበቀ ስፍራ አርፎ ቢገኝም ለዘመናችን ምሁራንና ተመራማሪዎች ለእኛም ጭምር ትልቅ ጥያቄ ጥሎ አልፏል። እውን ግሪካውያን ከ2000 ዓመት በፊት እንዲያ ያለ ድንቅ ማሽን መስራት ችሎ ነበር? እጃችን ሳይደርሱ የጠፉ የሳይንስ የምርምር ውጤቶችስ እንዴት የረቀቁ የሆኑ? የሚሉትና ሌሎች ጥያቄዎች ለማንኛውም ይህ ፋሽን የሰው ልጅ የስልጣኔ ጉዞ ብለን የምናስበውን ሂደት መለስ ብለን በድጋሚ ማጥናት እንዳለብን ያመላከተ ሆኗል። ቸርን ሰንብት።